ከዚህ በፊት በአዳዲስ ነገሮች የሚታወቀው ቴምር ሪል ስቴት አሁን ደግሞ ፒያሳ ላይ ከ39 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ900 ሺ ብር ቅድመ ክፍያ የንግድ ሱቆችን እየሸጥን እንገኛለን። እንዲሁም ከኢኖቬሽን ሚኒስቴር አጠገብ ከባለ አንድ መኝታ እስከ ባለ ሶስት መኝታ ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ቀሪውም በ9 ፐርሰንት በ17 ዙር አከፋፈል ያለምንም ወለድ ከዶላር ንክኪ ነፃ በሆነ መንገድ ማለት 30% ሲከፍሉ ደግሞ እውነተኛ 25% ቅናሽ ጋር ይዘን ቀርበናል።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 በአርተፊሻል ኢንቴሊጀንስ በዩ ኤ ቪ በስማርት ሴንሰርስ መዘጋጀት አለብን የሚል ውይይት ስናደርግና ስትራቴጂውን ስናይ ቀልድ የምንቀልድ ነበር ይመስለው። ብዙም ሳንቆይ ከጥቂት ጊዜ በኋላ ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች አቅም አባዥ ቱሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም፣ ሌሎችም ጫና ያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ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 ኤርፎርስ በከፍተኛ ቁጥር ነው የሚያመርተው ልምዱም ብቃቱም ስላለው። እዚህ ጋር ደግሞ የምናየው ከፍተኛ ከዚህ በፊት በአዳዲስ ነገሮች የሚታወቀው ቴምር ሪልስቴት አሁን ደግሞ ፒያሳ ላይ ከ39 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ900 ሺ ብር ቅድመ ክፍያ የንግድ ሱቆችን እየሸጥን እንገኛለን። እንዲሁም ከኢኖቬሽን ሚኒስቴር አጠገብ ከባለ አንድ መኝታ እስከ ባለ ሶስት መኝታ ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ቀሪውም በ90 ፐርሰንት በ17 ዙር አከፋፈል ያለምንም ወለድ ከዶላር ንክኪ ነፃ በሆነ መንገድ 30% ሲከፍሉ ደግሞ እውነተኛ 25% ቅናሽ ጋር ይዘን ቀርበናል። አቅም ያላቸው ከፍተኛ የኤአይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥቶ የሚመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል።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 ከማንሰራራት ወጥታ ሌሎችን መሸከም የምትችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅጋ